እሺ አስረጅ ነው የምናመልከው። ማስረጃ አላሳይም። እስኪ ከመጽሐፍ ቅዱስ አሳይም። አታመልኩም ማለት ነው። እና ማስረጃ ግን ከመጽሐፍ ቅዱስ ነው የምፈልገው እ ሽ አብርሃም የይስሐቅ የያዕቆብን አምላክ እንደምታመልክ ከመጽሐፍ ቅዱስ አሳይ። የአብርሃም የይስሐቅ የያዕቆብን አምላክ ያናንተ አምላክ ነው የምናመልከው፣ የኢየሱስ ክርስቶስን አምላክ ጭምር። ኢየሱስ ክርስቶስ፣ የኢየሱስ ክርስቶስን አምላክ ነው የምታመልከው? የነቢያትን ሁሉ አምላክ ነው የምናመልከው። መጽሐፍ ስለዚህ አሁን አንተ እያልከኝ ያለሁ መጽሐፍ ቅዱስ ላይ ያለው ኢየሱስ ክርስቶስን አምላክ ቀይር። ቆይ እኔ ነቢያት ስምን ነው ከዛ ላወጣልህ የጠራሁት እዛ ላይ ያለው ሌል ነው። ነብያትን ስማቸውን ጠቀስኩና የአብርሃም የእስሓቅ የያዕቁብን አምላክ ነው የማመልከው። የት ጋ መጽሐፍ እነዚህ ነቢያቶች የሚያመልኩትን አምላክ ነው ወየምታመልከው ያን አምላክ እዛ የተጠቀሰው ነው። የመጽሐፍ ቅዱስ ላይ የአምላክን ባህሪ ተቀያይሮል። አሁን ስለዚህ ነቢያት፣ ተረጋጋ፣ ቀስ በል፣ ልጨርሰ እንጂ አታስጨርሰው። ስለዚህ አብርሃም፣ ኢስሐቅ፣ ያዕቆብ እነዚህን ነብያት ለምን ጋዜጣ ላይ ተጠቅሶ አላገኝም? ለብበል ከመጽሐፍ አንጻር ያለውን ነገር እንዲገለጸለህ እንዲበራለህ ማለት ነው። መጽሐፍ ቅዱስ ላይ አብርሃም፣ ኢስሐቅ፣ ያዕቁብ ይላል እነዚህን አምላክ። ስለዚህ መጽሐፉ ላይ የተጠቀሰውን አምላክ ይሄን ራስ ነው የምታመልከው፣ እነዚህ ነቢያቶች። ሂንዱይዝም የሆነ ሰው ሊሆን ይችላል ቡድሂዝም ይሁን እምነት የሌለው ሰው ይሆን፣ የአብርሃም ኢስሐቅ ያዕቁብ ብሎ አነሳልኝና እነዚህን ስም ቢያነሳ የነዚህን አምላክ እኮ ነው የማመልከው ብ ይ ችግር የለውም። ያ እነዚህ ሂንዱይዝሞች የያዙትን አምላክ ነው ወይ አይደለም? ኧረ በጭራሽ መጽሐፉ ላይ ያለውን ነው ወይ ላይ ይሄን አይደለም

እኛ የአብርሃም፣ ይስሐቅ፣ የያዕቆብ፣ የእስማኤል አምላክ ይህን ታላቁን አምላክ አንዱን አምላክ ነው የምናመልከው። ያ አንድ አምላክም አንድ ብቻ ነው፣ በአንድነቱ ላይ ሶስትነት የሌለበት። የአንድ አንድ አምላክም ዘለዓለማዊ ሕያው ነው፣ በሕያውነቱ ላይ ሞትነት የሌለበት። የአንድ አምላክ መለኮት ብቻ ነው ባህሪው፣ በመለኮትነቱ ላይ ሰውነት የሌለበት አምላክም ነው። ሰው ነው ብላ አይገለጽም። የአንድ አምላክ ጌታ ብቻ ነው፣ በጌትነቱ ላይ ባርነት የለበትም። ስለ እኔ ብሎ ባህሪ ሆኖ ብሎ መጣ ብሎ ሂሳብ የለም። ያ አንድ አምላክም ሁሉን ማድረግ የሚችል ቻይ የሆነ አምላክ ነው። እኔ ከራሴ አንዳች ላደርግ አይቻለኝ የሚል አምላክ የለም እዚህ ዓለም ላይ። ያ አንድ አምላክ ጠባቂ ነው ፍጥረታትን ሁሉ። በጥበቃው ላይ እንቅልፍ የለበትም። በፍጹም አያንገላጀም። ጭራሽ እሺ፣ ከላይ ሻሃዳ የሚላለ እያላቸው ነው ኒውቶን አንሱት። ሻሃዳ የሚል ሰው አለ አለ። እሺ ዮሐንስ ቀጥልክ አለ አለ እያለ ኮሜንት ላይ ስለለ የሚወጣቸውን አንስት እሺ ከጨረስክ አንተ ተናግረህ ከጨረስክ እኛ የምናመልከው የአብርሃምን ግን የያዕቆብን አምላክ ነው የምትሉ ከሆነ እሱ በቁርአን ያለ አስተምሮ ሁርሺ ነው። ቁርአን ላይ ያሉት አብርሃም የተቀጠቀሱት ነቢያቶች በሙሉ መሬት ላይ ብናወልዳቸው የሉ ከመጽሐፍ ቅዱስ ጋር አይገናኙ። ስለዚህ ሰዎችን መታ ለምሳሌ አይሁዶችን መታቱ ሊሆን ይችላል። ለምሳሌ ለምሳሌ በቁርአኑ በቁርአኑ አብርሃም ልጁን መስዋዕት አድርጎ ያቀረበው ማንን ነው? አይደለም ጥያቄ አይደለም። አብርሃም ይስሐቅ፣ ያዕቆብ አይደሉም ካለ በኋላ አብርሃም ያቀረበው ማንን ነው? ምን አገናኘን? አብርሃም የአብርሃም ላለመሆኑን ላሳየን የታረደው ማን ነው የሚለው አይደለም፣ ማስረጃ ነው። አብርሃም እንዳልሆነ አሳየ። ደስ ያለህን እመን፣ ችግር የለውም። ይስሐቅና እስማኤልን አወዳደር ሳይሆን አሁን አብርሃም፣ ይስሐቅ፣ ያዕቁብ እነዚህ ቀደምት ነብያት፣ እነዚያ ነብያቶችን እንዳልሆኑ ማስረጃ ስጠን፣ ችግር የለው። እንደ መጽሐፍ እነዚያ ነብያትን የሆነ ነው የምናገኘው። እሺ፣ ላስረዳ። የአምላክ መባረክ፣ የአምላክ መባረክ በመስረቅ በማጭመርመር ይገኛል ብለህ ታምናለህ ወይንስ አምላክ ራሱ ነው መርጦ የሚሰጣል? የአምላክ መባረክ ምን ማለት ነው? አምላክ የሚባርከው ነቢያት እርሱ ነው አይደለ? የሚባረካቸው እና የሚመርጣቸው መባረክ ሌላ ነው፣ መምረጥ ሌላ ነው። እሺ እንደሚለያዩ ማስመምረጥና መባረክ ብሌሲንግ እና ቹዚንግ ይለያያል። አውጣና መጽሐፍ ከዚያ ላይ ያሳያል። አሁን ላወጣልህ አልችልም። ፎሎዌሪ ትንሽ ስለሆነ ላወጣልህ አልችልም። በቀደም ጀምሮ በፍልስፍና ነው ቅደም ማስረጃ ስጠይቀው አላቀማው በጨበጣ መዋየት የለም እዚህ ጋ ለምታወራው ነገር ማስረጃ ይዘህ ነው። ላወጣልህ አልችልም ግንስ ግንማ ፍቺ እሰጥሃለሁ አናግራለሁ። ቅድም ፈታ ስለማርያም ማርያም በማን የፈታህ አልኩት፣ እኔ ራሴ ነኝ የምፈታው አለ አለ። ከራሳቸው የተናገራቸው አይከብድም ስለ ሃይማኖት ማስረጃ ስጠይቅ፣ የኔ ራሴ ማስረጃ ነኝ፣ እኔ እፈታለሁ። እሺ። ከላይ ያላችሁ ሰዎች ዋለይኩም ሰላም፣ አንድ ጥያቄ ነበረኝ። እሺ፣ ጥያቄ ማለት ነው ሴት ልጅ ቀብር ዝያራም ዘየር አችልም አረን፣ እና አሁን እኔ እናቴ ከሞተች የት እንደተቀበረችም የት እንዳለችም አላቅም። ሀያ አመት ምናምን ሆኛል። ሄጅ ያን ቀብር ዝያራ ብዘይር ችግር አለው? ምን ያደርጋለህ? ጥቅሙ ምንድን ነው? ንገሪኝ እስኪ። እዛ ብትሄጂ አሁን አንቺ ሀዘንች ነው የሚነሳው ነቢያችን ሰለላሁ ዐለይሂ ወሰለም፣ በነገራችን ላይ የቀብር ዝያራን ሴቶችን የከለከሉት ለእርሷ ከማዘን አንጻር ነው። ብትዘይር ባትዘይር የሚጎዱት የሚጠቀሙት ነገር የለም። ነቢያችን ሰለላሁ ዐለይሂ ወሰለም ግን ሴት ልጅ ከወንድ ልጅ በባህሪዋ የተለየች ነች። ምንድነው ባህሪዋ የሚለያት ከተባለ በጣም ተሰባሪ ነች፣ አዛኝ ነች። ይህ ሁላችንም የምናምነው ነገር ነው። አንድ ሰው በሞተ ቁጥር ማረጋገጥ ትችላላችሁ። ወንድ ልጅ ምናልባት ከጓደኞቹ ጋር ጥዋት ሰብሰብ ብሎ ጋቢውን ለብሶ ምናምን እንደዚህ በቃ ሊል ይችላል። ሴት ልጅስ ምናልባት ራሷን ስጠልት ወርቅ ትችላለች። አባትሽ ሞቷል ተብላ ቢነገራት ቀኑን ሙሉ ስታነቅስ ትኖራለች። ባስታወሰች ቁጥር በዋ ቶሎ ቅርብ ነች ይህ ነገር በሴት ልጅ ላይ ነቢያችን ሰለላሁ አለይሂ ወሰለም እንዳለ ስለሚያውቁ ዳግም እየሄደች የአባቷን፣ የወንድሟን፣ የእናቷን ቀብር የልጇን ቀብር እያየች ልቧ ዳግም እንዳስ እየታደሰ እንዲሰበር አልፈለጉም። ከዚህ አንጻር ምን ታድርግ ታዲያ አሉ። ቤቷ ሆና ዱዓ ማድረግ ትችላለች። ወንድ የሚያደርገውን ሁሉ ታደርጋለች። ኢስቲግፋር ሰደቃ ታደርጋለች። ወንድ ልጅስ በባህሪው ወንድ ልጅ ጠንካራ፣ ደንደን ያለ ደረቅ ያለ ቦታቸው አላረ ቢሄድ ምናልባት ቀብርም እንደሷ እንደዚህ የሚያዝንበት ያን ያክል እንትን ላይኖር ይችላል

ምላጀዛከላህ ብራዘር እሱ ሳምንቱ ሙሉ እንግዲህ ለመግባት ቻልኩ ዛ አላህ ስብሃነ ፈቅዶልኝ ገባው አላህ ስብሃነወተአላ እድሜ ረጅም ሰጥቶ ባለበት ቦታ አላህ ስብሃ መላይካ ይጠብቅ። በአንተ የሚንዳያ ደግሞ አላህ ስብሃ እኛም ሰምተን የምንሰራበት ከልብ የሚወድ ወንድሜ ነውና ሰሞኑን አንተ የመከታተል የጀመርኩት እና ወደ ጥያቄ ሲሄድ በብዛት ወገኖቻችን መቴም ያው ከጭለማ ወደ ብርሃን በአላህ ፍቃድ ሰበቡ ሆኖ አንተም እንትን ያደረጋቸው ነው። እኔ ጥያቄ ያለኝ እነዚህ ወደ ጭለማ ብርሃን የመጡት ሻሃዳ ሲይዙ ድንገት ቀናቸው ከመጡ ቀጥታ ወደ ጀነት ነው የሚገቡት ወይስ የተለየ ጀነት አላቸው? አንዱ ጥያቄ አንድ ሰው እስልምናን ተቀብሎ ሻሃዳ እንደያዘው ወዲያው ቢኖር ወዴት ነው የሚሄደው ለሚለው ሙስሊሞች ወደ ገነት ነው የሚሄዱት የሚለው የአላ ስብሃነ ወተዓላ ቃል ነው። በነርሱ ላይ ይሄ ነገር ተከስቶ ነበር። የሚገርማቸው መቼ ካላቸው፣ በነቢ ስ ላ ሰለም ጊዜ በነቢዩ ስለ ላሁ አለይ ሰለም ጊዜ አንድ አይሁድ መጣ። ወዲያው እስልምናን መቀበል እፈልጋለሁ አላቸው። እስልምናን ተቀበለ። ወዲያው ከጠላት ጋር ጠላት ነብስ ላ ሰለምን ለማጥቃት የመጡበት ጊዜ ነበር። ወዳው ተፈለመ ወዳው ሞት። ይሄ ሰው አልሰገደም፣ ማልጾመ ምንም የሰራው መልካም ስራ የለው ግዜ ስላላገኘ ማለት። ወዳው ግን ስለምና ተቀበለ። ይሄ ሰው ኡሪድ ወን ኡጃሂደ ፊ ሰቢልላህ አላቸው። ከእርሶ ጎን እንድንቆም ታዘናልና ከእርሶ ጎን መቆም ፈልጋለሁ። ወዳው ይሄ ሰው ኻቲማ ማን ካን አኺሩ ክላሚሂ ላ ኢላሀ ኢለላህ ደኸለል ጀነህ። ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል የህይወቱ መጨረሻ ላይ ላ ኢላሀ ኢለላህ ያለ ሰው በዚያ ያመነሰው ጀነት ገባ ብሎ ተናገሩ። ሰልሞ እስከ ሞተ ድረስ ሰውየው ያለምንም ኃጢአት ነው የሞተው። እንዳውም ምክንያቱም በሰለመ ጊዜ አንድ ሰው ኃጢአቱ ሁሉ ይማርለታል። አምላክ አላህ ሰዎች በሰለሙ ጊዜ ወዲያው ኃጢአታቸው እንደሚምርላቸው ቃል ገብቷል። ምክንያቱም እስከዛሬ የተሳሳተ ነበር። አላህ ስብሃነወተዓላ በሱራ ዩኑስ ላይ ሲናገር፣ በሱራ ጠሀ ላይ በሱረቱል ማኢዳ ላይ ይናገራል

ማለት እንዴት ነው የካዱት? የሚለው አልገባኝም። በጣም የእርሱን አምላክነት የካደ ጥሩ ጥያቄ አለ። ይቀጥል ይዘካላል። ይሰማል፣ ይሰማል። ዛክ ላ ርላ ጨምጥሩ ነ መጣሃልኝ አንድ የመጨረሻ ጥያቄ ደግሞ፣ አላህ ስብሀነ ወተዓላ መቼም ሕፃን ልጆች ሲመጡ እናትና አባታቸው ሰዎች ሲሞት በዚህ ኑሮ ደግሞ ሴቶች አሉና እዚህ ደግሞ በምድር ላይ ደግሞ አንድ ሁለት ሶስት ሚስት ያገባ አለ ወይም ከዛ በፊት አለ። የትኛው ሚስት ጋር ነው በጀነት ጋር ይገናኛሉ ሚስቶች? በዚህ ላይ ትንሽ ፈሳስተር መልከም በቀጣይ የዋለም። አላህ ስብሃነ ወተዓላ የትዳርን ጉዳይ የሚወስንበት ነገር አይደለም የራሳችሁ ምርጫ ነው የሚሆነው። ወለኩም ፊ ሀማ ተሽትህ አንፍሱኩም ይላል። ነፍሳቸው የምትፈልገው ሁሉ አለላችሁ ሆኗል። ሴት ልጅ በምድር ላይ አብሯት የኖሯትን በኋላ እኔ አልፈልግም ይሄን ሰው ካለች ስናቸዋል ስብን ተላ አያስገድዳል። ገብታቸዋልረድለም የፈለጋችሁት ነገር በጀነት ውስጥ አለ፣ እንዳለው የሴት ልጅ ምርጫዋ ምርጫው ነው። ሳታገባ ምትሞት ትኖር ትችላለች። ስለዚህ ታገባለች። እዛ ጥያቄ ምድነው መግባት መጋባት አለ እንደ ገነት እንዴት ነው? ያው እንደ መጽሐፍ ቅዱስም አለ ላሳይ ከነሱ ጋር ነው እንዴ? የሚኬደው ያው በመጽሐፍ ቅዱስ ላይ ሰዎች በገነት ውስጥ ይጋባሉ። ገነት መጀመሪያ ምድር ሲፈጠር ስለ አደም እና ሐዋ ማለት ነው። በመጀመሪያ በገነት ነበር አይደል የተፈጠሩት። እሺ ይሄንን ታምናለህ? አዎ። በገነት ውስጥ ደግሞ ባልና ሚስት አድርጎ እግዚአብሔር ሲያኖራቸው ነበር አይደል? በኤዶም ገነት ይላል በገነት ውስጥ እግዚአብሔር ባልና ሚስት ያኖር ነበር አይደለ? እውነት ነው አይደለ? እውነት ነው። ጌታ ዘመንህን ይባርከው። የዛሬው ቀን ያንተ ነው በቃ። እሺ፣ ጥያቄ ያለ ይቀጥል። ከላይ ኢየሱስ፣ ጥያቄ አለሽ። ወንድሜ እንዴት ዋልክ? ሰላም ነው። ደህና ነሽ? እንትን እኔ የምጠይቀህ ጥያቄ እኔ ሁሌ ጥያቄ ሲኖረኝ እመጣለሁኝ። እና በእስልምና አስተምህሮ ለጣዖት መስገድ ወይም ጣዖት አምላኪነት ተቀባይነት የለውም። አልተሳሳትኩ? እና ግን ደግሞ የመካ ይጎበኛል፣ እንደውም እዛ ቦታ ሄዶ ሰው ከጸለይና ከሰገደ ኃጢአቱ ይሰረይለታል የሚባል አስተምሮ አለ አይደል? እሱ ነገር ከጣዖት አምላኪነት ጋር ትንሽ አይጋጭም? ለዚያ ነገር ቢሆን አምልኮ የሚሰራው ጣዖት ይክል ነች። ነገር ግን እዚያ ቦታ ላይ ሄዶ እንጂ አምልኮ የምትሰራው ለቦታ ሳይሆን ለአንድ አምላክ ለአላህ፣ አምላክ በዚህ ቦታ ሄድና አምልኮ ፈጽም ይለን። እዛ ቦታ ሄደን አምልኮ ስለፈጸምን ያን ነገር አመለክ ነው ማለት አይደለም። መጽሐፍ ቅዱስ ላይ ዳዊት ምን ይላል? ወደ መቅደስ ዙሬ ስግዳለሁ ይላል። ኦኬ ወደ መቅደሱ ዞሮ ስለሰገረና ምልቆ ስለፈጸመ መቅደሱን እያመለከተ ነው አይደለም። ቁርአንም ላይ የሚለው ምንድን ነው? ወደ መካ ዞራቸው ስገዱ ነው የሚለው። ለመካ ስገዱና ወደ መካ የተለያዩ ናቸው። ሻ አላህ በቁርአን ላይ ሲናገር፣ ስለዚህ ምን ይላል? ፈወል ወጅሀ ከሸጥረ ልመስጅድ ልሐራም ይላል። ሶላትን በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ አዙረህ ስገድ ይላል።

ይሄ ነው አየሽ። ወደዚህ አቅጣጫ ይሰግዳል፣ በዚያ ቦታም ልኮ ይሰራል እንጂ ለቦታው አይደለም። ለቦታው ቢሆን ትክክል ነች። ጣጣም ልኮ ነው፣ ለዚያ ግን አይደለም ማለት ነው። ወደዚያ ዞሮ መስገዱ ጋር አይደለም ጥያቄ። እዚያ ካህባ፣ እዚያ ቦታ ላይ መገኘት የነቢዩ መሐመድ አስክሬን የተቀበረበት አለ አይደል? ካባ ነው አይደል? የለም አይደለም፣ ስህተት ነው። በካባው ውስጥ የማንንም ሰው አስክሬን የለ ኖ ኖ። ሳውዲ አረቢያ ያለው

አደራችሁን በቤት አምልኮዎች ላይ በመቃብሮች ላይ ቤት አምልኮን አትስሩ እያሉ አስጠንቅቀዋል፣ ተጠቅመዋል። ስለዚህ መካ ላይ በሚገኘው ውስጥ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቀብር በፍጹም የለም። ለምሳሌ አንድ ሰው ወደ ካባ ፊቱን አዙሮ ሲሰግድ በሚሰግድበት አቅጣጫ እኔ እያለፍኩ ነው። ያ ነገር እሱ እየሰገደ ባለበት እሱ ሰላቱን አያቁምም፣ እየሰገደ ነው። እኔ በዛ ፊት ለፊቱ ላይ በቆሚያ ስግደት ወደ እኔ ይሆናል አይሆንም፣ ወደ አንቺ አይሆንም። ነገር ግን አንድ ሰው አምልኮ በሚሰራ ጊዜ እንግዲህ ከአምላኩ ጋር ንግግር ማድረግ ነው። ሰላት ብሎ ማለት ከአምላካችን ጋር በቀን አምስት ጊዜ የምንገናኝበት የአምልኮ ስርዓት ነው። የዛኔ አምልኮ በሚሰራ ሰዓት ሰውየ ይከፈት በዚያ በፊቱ ማለፍ ተከልክሏል። ትኩረቱን እንዳይሰርቅ ሲባል ማለት ነው። ስለዚያ ነው እንደ አጠቃላይ በዚያ ስለዞረ ሰውየው ለዚያ ሰው እየሰግዷል ማለት ነው ወይ? ለአይደለም፣ ስህተት። እሺ